ታለች በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን እድለጡ። ጸሎታችሁም ሁልጊዜ ግዜ አይለየን ትልቅ ውጤታማ ለመሆን ድጋፍ እንደሆነ በጣም ነው የምናምነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች ከሁሉ በላይ ከተማችን ትልማ እኛ የልማት ደጋፊዎች ነን በምንም አይነት ልማት ላይ እንቅፋት የሚሆን ነገር አናደርግም ስሩ እጆቻችሁን እንደግፋለን እኛም ደግሞ እናለማለን የሚል ውሳኔን የተወሰነው ይሄ ለብዙዎች ምሳሌ ሆኖን ከዛ በኋላ በርካቶች በዛ ልክ ተባብረውናል የኦርቶዶክስ ቤተክርስቲያን ትብብር በራሷ በምትሰራውና እኛ ባነሳነው ልክ ብቻ ሳይሆን ለሌሎችም ምሳሌ በመሆን ያቀድነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማ አስተዳደር ከልብ እናመሰግናለን። እንተባበር እንግዲህ። ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎችን እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን አገር በጋራ ትገነባለች። እዚህ ብቻ አይደለም። በርካታ ቤቶችን አስተና እንደምታውቁት አራት ኪሎ አካባቢ እዚህ ፒያሳ አካባቢ ላይ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተ ክርስቲያኖቷንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል። ይሄ ህንጻ የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። እዚህ ስፍራ ላይ የኮሪደር ልማትን ለማልማት በዚህ በኩል የምታዩትን መንገድ ሰፋ አድርገን ለእግረኛም፣ ለሳይክልም ለሰውም እንዲመች ይህም ፊት ለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን፣ ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባረቅ ይችል ዘንድ ብለን ባደረግነው ዲዛይን የቀድሞ ህንፃ የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበረው ህንፃ ቀጥታ የአድዋን የፊትለፊት ገጽ የሚሸፍን ወደ መንገድም ወጣ ያለ ሆኖ በመገኘቱ ምክንያት ለቤተክርስቲያኒቱ ጥያቄ ያቀረብን ይህንን ህንፃ ወይ በካሳ አሊያም ደግሞ መልሰን በማልማት እኛ መተካት እንችላለን። አድዋ የጋራ ታሪካችን ነው። አካባቢውም ሰፋ ብሎ እንደዚህ አካባቢውን የሚመጥን ዘመኑን የዋጀ ቢሆን ለሁላችንም ጥቅምና ክብር ተገቢ ነውእና እባካችሁን እኛ መልሰን በማልማትም በመረጣችሁት አማራጭ ሊሰራ ይችላል እና ይፈቀድልን ብለን ጠየቅን። በትልቅ መተማመን መንግስት ያቀረበውን ጥያቄ ተቀብላ ቤተክርስቲያኒቷ ወስና። እኛ በፍጥነት ለመስራት ልንቸገር እንችላለን። ገቢ ይገኝበታል ለቤተ ክርስቲያኒቷ ራሱ። ከተማ አስተዳደሩ በቦታው ላይ ገንብቶ ዲዛይኑን በጠበቀ መልኩ መልሶ ገንብቶ ቢሰጠን ፈቃደኛ ነን የሚል ትልቅ ኃላፊነት ተሰጠን እኛም። ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። በዚህም በጣም ደስ ይለናል። ቀድሞ ህንፃ ረጅም ጊዜ አገልግሏል። ያ ትውልድ እንደዚህ ዓይነት ረጅም ጊዜ ማገልገል የሚችል ህንፃ መገንባቱ መልካም ነገር ነው። ሆኖም ግን ረጅም ጊዜ ከማገልግሎ የተነሳ ስናፈርሰው ከፍተኛ እርጅና የተጫጫ ነው ህንፃ እንደነበረ አይተናል። እሱም ብቻ ሳይሆን አካባቢው ስታንዳርዱ በጣም በመቀየሩ ምክንያት የሚመጥን ከመሆን አንጻር ጉለቶች ነበሩበት። ከሰራን አይቀር ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት አካባቢው ላይ መልሶ የሚፈርስ እንዳይሆን ብዙ ሴቶችን ጨምረን አምስት ወለል የነበረውን ወደ ሰባት ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይህንን በምንገነባበት ወቅት ዲዛይኑ በቤተ ክርስቲያኒቷ ዶክተሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ሕንጻውን በትብብር ነው የሰራ ነው። በሌላ በኩል ደግሞ ለምትሰሩ ሥራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት እወዳለሁ። አድርገልኛልና በቸርነት አመሰግናለሁ። ጭብጨባ አማኑኤል ነገዛለ አለው መዳ

በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን እግለጡ። አሁን ምስክር ወረቀት ነው እንደምታዩት። አመስግነው አንድ ላይ አሁን ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ለትግምት ችለው ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ እኔ የሰራውን እንደ ከንቲባ ወይዘሮ አዳነች አቤቤ የህንፃውን ቁልፍ በዚህ ሰዓት ለብፁዕ ቅዱስ አባታችን ያስረክቡልናል። ሁላችንም በጭብጨባ እንደግፋለን ማለት ነው። ቁልፉ ብፁዕ ቅዱስ አባታችን ለብፁዕ ጠቅላይ ስራ ሲያጋጭ